ወደፊት ወደፊት ወደፊትሽን ነው። ወደፊት መልሶቹን አጠር ላድርገው ረዘም አድርጌ ልመልስ። ደስ እንዳለሽ ቦርቀት አድርግ ሂጂበት የልጆች እንደፈለግሽ። በ1915 በሁለት አቆጣጠር በሶስት ተገናኝተን በአራት ተለያይተን መብትሽ ነው፣ የራስ ፍላጎ ነው። አንድ ሁለት ሶስት አራት። እሺ ማ እንደው መከራየት የት ተገናኛቸው መጀመሪያ ንገሪኝ፣ ወይስ ዝርዝሩ ልጥቀስልሽ እና ከዝርዝሩ ትመርጫለሽ። ካለ ልምረጥ ልምረጥ። መንገድ ላይ ብዙዎቹ እዚያውን እስካሁን የመጡ ሰዎች፣ ሶሻል ሚዲያ መንገድ፣ ሶሻል ሚዲያ መንገድ ምን እንደሆነ አላቅም። አንቺ የራስሽንም አላቅም። መንገድ ላይ፣ እምነት ቦታ ስትጸልዩ ስታስቀድሱ፣ ያለ ስራ ቦታ ማለት ማስቀደስ ሻውን መልክ ሲሆን እዛ ድርሺ ጸበል ቅጂ እንደዛ ስትባባል ሊሆን ይችላል፣ አይታወቅም። ስራ ቦታ ስራ ቦታ፣ ሶሻል ሚዲያ ላይ፣ ክለብ ቦታ፣ ትምህርት ቤት፣ ሰፈር ውስጥ፣ ከዚ ውጭ ከሬስቶራንት ነው የተገናኘ ነው። በቃ ከክለብ ጋር ገያይዛ ምሳሌ በላኮ ነው ማሬ ማርዬ ምንም ችግር የለውም። ክለብም ሳይበላ ማለት ይዘን ከክለብ ጋር እሺ፣ ቁጥር ይጨምርብኛል አልችልም። እንደ ሀሳብ ግን ለመላሽ እንደ ትንሽ ነፃነት ቢሰጥ እንደ ሀሳብ ልዩ ልዩ ተቀባይ ነው። ዛሬ ያለኝ ጭራሽ በገዛ ቤቴ ተቀባይ እንግዲህ እንኪ ማርዬ፣ አንቺም እየመዘገብ ወይ አንቺ ትጠይቂ አትይኝም አንቺ ትጠይቂ ደሽ እድሜው ሀያ አራት እስከ ሀምሳ አንድ ባለው ውስጥ ነው። እድሜ የምትናገሩ ትክክለኛ እድሜውን ወይ እስከዚህ እስከዚህ ብዬ ትክክለኛ እድሜ የውሸተን ጠንቆለሽ በኋላ የማይሆን ነገር ይመጣል። ለምሳሌ አርባ ከሆነ አርባ ሰላሳ ከሆነ ሰላሳ ግን ከሀያ አራት እስከ ሀምሳ ውስጥ ባለው ነው። ከዛ በታች መሆን አይችልም። ከዛ በላይ መሆን አይችልም። 39ጠ የባልሽ ነው ማለእ የመጀመሪያው ል ነው ኦኬ የፍቅር ሁኔታው የአንቺ ደስ ያለች በጣም በጣም ነው የምትወጅው አልወደውን ገንዘቡ ነው የምፈልገው አፈቅረዋለው ወዷዋለው። በስሱ ለሀገባው ፈልጋለው ደስ ይለኛል ከሱ ጋር ቃሉ ላይ የለም ግን ማር ይለኛል። በጣም በጣም ደስ ይለኛል። እኔ ጉድ እኮ ነው ስድስት ያገባ ሰ ስለሆነች። እሺ፣ መጀመሪያ ቀን የጋበዘሽ ምግብ የምታስታውሹ ምግብ የተገባበዛችሁት ምግብ ንገሪኝ። ከዚህ ውስጥ ከሌለ ካለ ውስጥ ወይ የሚነግርሻለው ምግብ የተገባበዛችሁት ምግብ ምግብ አይደለም፣ ኬክና ሚሪንዳ ነበር የጋበዘኝ። አለ እንደ አበሻ አለ አበሻ ነው አይደለ? አለ ማር። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት። አለ ማር አለ አለ አለ ኬክ አለ እንደ ኬክ አስፋልት ለብ ለብ አለ ቡና ሻይ ሁሉ ነገር አለ። እሺ ወደ ሀብት ማማሁን ኔ ነው ሀብታም ነው ድሃ ነው መካከለኛ ኬክ ሳይ ቅብጥ ያለ ሀብታም ይመስላል። ኬኩን ሳየው ኬኩ ያኔ እንኳን ከኢትዮጵያ ነው ወይስ እዚ ያለሽ? በቦታ ሀብታም ነው። ኬክ በኢትዮጵያ በዛ ጊዜ ኬክ ከተጋበዝሽ ሀብታም ነው። ቀጥ ሲሆን ሀብታም አይደለም ደሃም አይደለም መካከለኛ፣ ይሁንልኝ

አረ ቁምጣ እኮ የሚያደርገው ቁጣ ነው የሚያደርገው። ምንድን ነው ኖርማል ጅንስ ሱሪ በቲሸርት በሸራጫማ ጫማ ሀብታም ነው። እንደ ሀብታሞች ብዙ ጊዜ እንዲህ እንትን ልታይ ልታያሉ። ሱሪ በሸራ ጫማ ሱሪ በሸራ አዎ፣ ጅንስ ሱሪ በሸራጫማ ጫማ፣ በቲሸርቶች፣ በስኒከር ጫማዎች በተለያዩ ነገር ሱፍ፣ ቆዳ ጫማ የለችም። ይሄ በተለይ ሹሉ፣ በተለይ ታውቂዋለሽ፣ ይሄ ገና ስትራመድ ግንባር ነው ቀስቴ እኮ ነው ሹሉ። ፊት ለፊት አይተሽዋል፣ ሰርግ ቤት ቤት ስትመለሽ እግሩ ሹሉ እንዳለ ተሰነጣጥቆ ምናምን። ሹሉ ጫማ እንኳን ጥሩ ሰው ነሽ አንቺ። እንደዛ አርጎ ከመጣ ፍቻችንም ሰርጋችንም የዛው ቀን ነው። ማርዬ ልዩ ስሙ እኮ ቀስቴ ነው። እሱ ጫማ እንኳን ነገርሽኝ ማርዬ። እኔ ጦሩ እያልኩኝ እያልኩ የሚዋጋው ሹሉ፣ ባለጡቱ እያልኩ እየጠራት ዓይነ ጓግታቸዋል። መልሱ ግን ካፍታ ቆይታ በኋላ እንመለሳለን። አዎ ስለ ሹሉ ጫማ አንድ ደቂቃ እናውራ። መልሱን እዚሁ ነው የምትነግሪኝ። መች ደምሬ ጨረስኩት? የሆነ ጣፈን ታይ ቤተሰብ በመሀል ገይስ እንትን ያስፈልገናል። ስለ ሹሉ ጫማ እንሄድበት፣ አማሪ ስለ ሹሉ ጫማ ሹሉ ጫማ መማሪ። በስመ አብ ወመንፈስ ቅዱስ። አንድ ሲራመድ ሆድሽን ነው የሚወጋሽ፣ ዞር ስትይ ጀርባሽን ይደግምሻል። ሹሉ ጫማ፣ ሹሉ ጫማ የምታደረጉ ወንዶች፣ ስለ መዳን ያለ ስለ መዳን ያለም ስለ መዳን ያለም ስለ ፈጣሪ አትልበሱ። በእግር ሂድ፣ በግማን እኛ አባቶች እናቶቻችን በእግራቸው ሄደውን ያሳደጉ። በእግር ሂድ። ጨርሻለሁ። ትክክል። አንድ ቀን ሰላማዊ ሰልፍ እንወጣለን። እኛ ሴቶች ይህንን ሹል ጫማ ለምታደርጉ ወንዶች እንቃወማለን፣ እንቃወማለን፣ እንቃወማለን። ነገር ነው በውስጥ በወንድ ጨርሽ ሶሻል ሚዲያ ስለሆነ

ማርያምን ቤተሰቦችሽ ይወዱታል። አይገርምሽም? ይሄ ጥንቆላ ሰርቷል። ቤት ጨርሽ ማሪ። አይ በጣም ሰርቷል። በጣም በጣም ነው እንደ እንትኑ የተጣው ታ ማሪ ዊ በጣም ማርያም። ለስንቱ እኮ ምን እንዳለ አልጋ ላይ መስራት አትችል ማስደሰት እየተባለ ጥሩን የደረሰት መስዬ አንቺ ጥሩን የደረሰ ሌላ የምታስገቢያቸው ሰዎች አሉ። እየገቡ እየተጠየቁ ነው። እየተጠየቁ እኮ አንቺን ሳይሽ ለምን አልጠይቃት ኝ መስይም ብዬ ነው እንትን ያልኩትኝ። ቴንኪው። ደግሞ ስሚ መስዬ፣ የሆነ ነገር አይቻልም። በጣም በጣም በጣም ደስ ያለ መስዬ። እሺ፣ ቤታዬ፣ እንኳን ደማሻ በጣም በጣም በጣም ደስ አለሽ። እንኳን በጣም ደስ አለሽ። ማለቴ ወሬ ላይ ነበር፣ ግን በዚህ መሆኑ ጥሩ ነው። በርቺ፣ ጠንክሩ ታቱ። እሺ ብናብላላ ብንሄድበት ጥሩ ነበር፣ ግን ይሁን፣ ይሁን ነው። ኢንሳይድ ቤተሰቤ፣ ቻው

ሰጣችሁ ትይጣላችሁ? አይደለም በሊቢያው ጉዳይ ያወራል። ከዛስ ያውልሽ ቤታ፣ እኔ ምን አልኩኝ መሰለሽ? የሊቢያ ጉዳይ በተናጠል አሁን ቤታ ቤት ተሄዶ ለሆኑ ሰንበዴዎች ቢለመን፣ እኔ ቤት ተመቶ ለሆነ ሰንበዴ ቢለመን፣ ሳሪ ቤት ተሄዶ ለሆነ ሰንበዴ ቢለመን፣ ያ ሊቢያ ላይ ያለውን ነገር አይቀርፎም። ቢለዩ ቢለዩ አመት የማይቆዩ ነው። ገባሽ? ግማሹ ይረዳል፣ ግማሹ ደግሞ የሊቢያ ጥይት ጠብሶት ነው የሚቀረው። መሆን ያለበት ግን ፌስቡክም ቲክቶክም ሙሉ ዘመቻ ለእነሱ የሆነ ቀን ለሊቢያዎች ለአንዴና ለመጨረሻ ጊዜ ነው የምልሽ ቤታ። ከዚህ በኋላ ሊቢያ ላይ እየተተኮሰባቸው እንኳን ከዚህ አሁን ከእንደዚህ ልጆች በኋላ አሁን እየወጡ ካሉ ልጆች በኋላ የሚሄደው እናቴ ልረዳ ነው አጎቴ ልረዳ ነው እናቴ እንደዚህ ላደርጋት ነው የሚል ወደህ ከተደፋ ቢረግጦ ሀይ ክፋት አይመለከተኝም እኔ ፔጅ ላይ እዚህ ጋር መጥቶ ሲል ይበልክ ይድፋክ ነው የምለው። አሁን ግን እነዚህ ልጆች የገቡበት አረቆት ወደዛ እንዳይሄዱ ውሃ ነው ያለው ከፊት ለፊታቸው።

አንድ ላይ እርዳታ ከሆነ አንድ ላይ ተሰብስቦ የሚታመን ሰው የሚገናኝ ሰው አንድ ላይ ተሰብስቦ መርዳት ይችላል። አራት ነጥብ ቤታየሁ፣ ካልሞላስ የመሲ ሀሳብ ይሄ አይደለም። በነገራችን ላይ የመሲ ሀሳብ ከዚህ የተለየ ስሚ። ባይሞላስ፣ ቤታየሁ ማለት ለምሳሌ ብሩ ተሰበሰበ ብሩ ባይሞላስ ለነዚህ ሁሉ ልጆች ሰክሰስፉል ባይሆንስ፣ የማን ልጅ ወጥቶ የማን ልጅ ይቀራል? እንዴ ቤታዬ፣ ቤታ ማርዬ፣ ተሳልጥ ይኮ ነው ልገምጥ ብዬ ቺክ ነው። አንዴ ልግመጣው ወጥቼ ገምጬ እስክመጣ እኮ ነው። ይቅርታ። እሺ፣ አሁን አንቺ ቤታ፣ የኔ ሀሳብ ምን መሰለሽ? ቤታ ለነዚህ ልጆች በቲክታክ አይበቃቸውም። ብዙ ልጆች ናቸው ያልወጡ አሁን፣ የወጡት ሚዲያ ያገኙት ስልክ ያላቸው ምናምን ናቸው። ሌላው ስልክ የሌለው ሚዲያ የሌለው በጣም ብዙ የደሃ ልጅ አለ። ይሄ የሚጮህላቸው ያገኙትን ነው፣ እኛ ነው። ገባሽ ቤታ? ለእነዚህ ልጆች መደረግ ያለበት ሙሉ ቀን ዘመቻ ተደርጎ የኢትዮጵያ ባለሀብቶችን የአዲስ አበባ ልጆች እዛ ተወክለው ባለሀብቶቹ ጋር በዙር እየሄዱ ይሄ ለምሳሌ አንድ ባለሀብት ሁለት ሚሊዮን ሶስት ሚሊዮን እንዲረዱ ማድረግ እነዚህ ልጆች ለአንዴና ለመጨረሻ ጊዜ ማስወጣ ከዛ እኛ ደግሞ በሶሻል ሚዲያ ደግሞ ፑሽ አድርገን በአጭር ጊዜ ውስጥ የሊቢያውን ጉዳይ መግታት አለብን ከዚህ በኋላ ለሚሄዱት ግን ለምን እየነደዱ አይታዩም አይመለከተንም አትሂዱ ሲባሉ ስለሚሄዱ ነው ገባሽ አሁን ግን እነዚህ ልጆች ያሉበት ሁኔታ በጣም አስከፊ ሁኔታ ነው ምክንያቱም ከዚህ እሳት ከዚህ ደግሞ ውሃ ነው በቲክታክ ተረድቶ አይበቃም ምክንያቱም በጣም ብዙ እንትን ያለው የመንግስት በጣም ብዙ ናቸው አዎ በጣም ብዙ ናቸው። ቤታ እኛ እኮ የምናየው እዚህ ጋር የሆኑ የተሆኑ የተሆኑ አካባቢዎች የሆነ ሰው የሆነ የሆነ ሰው አካባቢ የሆነ ሰው የሰፈር የሰፈር ልጅ ብቻ የጨርቆስ ልጅ የጨርቆስን፣ የቦሌ ልጅ የቦሌን እያያዙ እየመጡ ነው ቤታቸውን የሚከፍቱት። ያ ደግሞ አይሆንም። ኦኬ፣ አንቺ አሁን ያልገባኝ ነገር እንዴት ይሁን እያልሽ እያሰብሽ ነው። ቆይ እኔ ደግሞ ይኸውልሽ፣ ለዚህ ነገር ቋሚ መፍትሄ የሚገኘው የአዲስ አበባ ልጆች እዛው ኢትዮጵያ ውስጥ ያሉ አሉ አይደለም? ለነሱ እኛ የባለሀብቶቹን ለባለ ሀብቶቹ ሁሉም ድምፅ ሆኖ እኔም ሁሉም ተጽዕኖ ፈጣሪ የሚባለው ሁሉ ቪዲዮ ይሰራል። ከዛ በኋላ እነዛ ባለ ሀብቶች ጋር ዙር ይዞራል። አሁን ለምሳሌ አዲስ አበባ ላይ ቤታ የሆነ አካባቢ ደብር አለ፣ ቤተ ክርስቲያን ማለት ነው። አሁን ውራኤል ቤተ ክርስቲያን የሚያሰፈር ካሳንችስ ምንጣፍ ሲነጠፍ ባለ ሀብቶች ጋር የዞርን የለመን ነው። በጣም ብዙ ብር ነው እንትን የተባለው ገባች። አሁንም አዲስ አበባ ላይ ያሉትን በዙር ባለሀብቶች ከአርቲስት ቴዲ አፍሮ ጀምሮ ሁሉም ቢያንስ አንዳንድ ሚሊዮን ብር ቢሰጡ ሶሻል ሚዲያው ላይም ደግሞ ልክ እንደ መቅዶኒያ ሞር ደግሞ የሆነ ባንክ አንድ ባንክ ተከፍቶ ከዛ ልጆቹ ተቆጥረው በስነስርዓት ካልተደረገ ሁሉም የአካባቢው የሰፈሩ ልጅ ነው የሚያወጣው። አልገባኝ ነገር እነዚህ ሁሉ የት ነው የሚገኙት ነው? እንዴት ነው የምናገኛቸው? ታዲያ ሁሉ ሰው በአንድ ወደኢትዮጵያክልሁቤታየው ትክክል የት ነው የምናገኛቸው? እነሱ ሁሉ አንድ ላይ ይረዱ። ያለበለዛ በተናጠላ እንረዳም ብለሽ ከተወች ደግሞ እነዚያ እስኪገኙ ድረስ እነዚህ ችግር ውስጥ መግባት አለባቸው ወይ ነው እኮ አሁን ጥያቄ። እኔ ደግሞ ቢያንስ እንኳን እዚህ ቲክቶክ ላይ የመጡት እንኳን አንድ ላይ ሁኑ። ለምን የቦሌ ልጅ እንትል ልጅ የፒያሳ ልጅ ምናምን ይባል? ለምሳሌ ቤታ ሳሬ ሰፈሬ ልጅ ካልሆነች አንቺ ጋር መጥቼ እረዳና ሳሪን እተዋታለሁ፣ ሳሪ ትሞታለች፣ እኔ ይሻገራለሁ። ያ ነገር ደግሞ መቆም አለበት ነው አንድ ላይ ይሁኑ። ይሄ ጨርቆስ ልጅ በአካባቢ በሰፈር የመጡት አንድ ያ ነገር አልተመቸኝም። በቃ አሁን ለምሳሌ የጨርቆስ ልጅ የጨርቆስ ልጅ ነኝና፣ የቦሌ ልጅ የቦሌ የአካባቢ ነው። አንድ ላይ ይሁኑ፣ ይቆጠሩ፣ አንድ አይነት ዶክሜንታቸው ይምጣ ሙሉ በአንድ ቀን እንትን የሚሉበት ምክንያቱም መንግስት፣ የኢትዮጵያ መንግስት ላውጣቸው ቢል ሳሬ ሀገሪቷ ጦርነት ላይ ናት። ማንም ጀግና ነኝ ያለ ገብቶ ከዛ አያወጣቸውም። እነዚህ ልጆች ሊወጡ የሚችሉት በዚህ ባገኙት አጋጣሚ ወደ ሌላ ሀገር በባህር መሻገር ነው። ስለዚህ አንድ ላይ ይሁኑ፣ አንድ ኮሚኒቲ ፈጥሮ ይምጡ እንጂ ቤታዬ ሰፈር ልጄ ካሳንስ ልጅ ስለሆነች ከፍዬ የሰፈሮች ልጆች ሰብስቤ እሷን ሸኛት አለሁኝ። ሳሪ ትሞቻለሽ ነው ነገርይስኛል። ግን አሁን የሚከብደው ምንድነው የአሁላ ሰው እንዴት ማግኘት ትችያለሽ ነው። የተባሉት ሁሉ እንዴት ነው የሚገኙት ነው። አንዱሳሌ ዋሉ ብዙ አቃለ እኔ እኮ ያየኋቸው ሰዎች ጋር ከሄጃ አይቻቸዋለሁ። መጀመሪያ ነው እ አንድ ልጅ አለ የማውቀው። አሁን አዲስ አበባ ምናምን የነገሩኝ መጀመሪያ ያየኋቸው እዛ ነበረ። የሰማሁት ከሳምንት ነው ምናምን በፊት እያየው ስመጣ ግን ብዬ በዙ መጡ ሁሉም በየቤቱ ነው። ሁሉም በየቤቱ ይከፍታል። ሁሉም በየቤቱ ይከፍታል። አዎ፣ በየቤቱ እየከፈ አንቺ፣ ቆይ ቤታ፣ የሆነ ጥያቄ ልጠይቅሽ። አንቺ በዚህ በሊቢያ ጉዳይ ልሰሪ አስበሻል? ሀሳብሽ ምንድን ነው እስኪ? አንቺ እኔ ድምፅ ቪዲዮ ሰርቻለሁ። የሆነ የተመደበበት ቤት ካለ እዛ ገብቼ ገስትሪ ያስተባብራሉ፣ ያቅሜ ይገዛሉ። አዎ፣ ግን አንድ ነገር ልንገርሽ። አሁን ለምሳሌ እንደተባለው ቲክቶክ ላይ የዚህ ሀገር ልጅ የዚህ ሀገር ልጅ የዚህ ብሔር የዚህ ምናምን እየተባለ እየተከፋፈለ ከሆነ የአንዱ ሀገር ልጅ ተረዶ፣ የአንዱ ሀገር ልጅ ለምሳሌ እኔ ቤት ነው የምልሽ፣ የደሴ ልጅ ነው ልበልሽ፣ መሲ የምትልሽ አዲስ አበባ ልጅ ነው ልበልሽ። በማንኛው ጋር ነው የምትሆኙ? አንድ ላይ እንርዳ፣ አንድ ላይ እንርዳ በእኛ አቅም። ግን በአረብ ሀገር አቅም የሚፈታ አይነት አይደለም። እኔ ሳስበው በራሴ ቤት በጣም ብዙ አንድ ላይ እንሰባሰብ። መሲ ልጨርስ አውራሽ። ስለዚህ አሁን መሲ ያለችውን ሀሳብ ቪዲዮ እንስራ እንስራ ግን ይልሽ አሁን አዲስ አበባ ያሉትን ባለሀብቶች ወይም ደግሞ አሁን እንደምትለው እኛ እንደዚህ አይነት ነገር እናድርግ ካለን ቀኑ እያለቀባቸው ነው። ልጆቹ እውነትስ እዛ ጋር የጠራቻቸው የጠቀሰቻቸው ሰዎች ሳያዩ ቀርተው ነው ወይ? የሰው ህሊና ሳይሰማቸው ቀርቶ ነው ወይ? መርዳት ሳይፈልጉ ስለቀሩ እንጂ ገባሽ። ሁል ጊዜም የምንጮኸው፣ ሁል ጊዜም የምንናገረው፣ ሁል ጊዜም ለችግሩ ገፈት ቀማሽ የምንሆነው እኛ አረብ ሀገር ያለን። ስለዚህ የእኛ ቪዲዮ መስራት ቫሊዩም ካለው ሁላችንም ነገር እንስራ። ግን እናያቸው፣ እሺ እስኪ እናያቸው፣ ይመጣሉ አይመጣውም የሚሉ ነገር ግን በዚህ መካከል ግን ልጆቹ ምንም ነገር ሳያገኙ እንዲህ አይነት ነገር ነው። ሁለት መቶ ሰው ይሆናሉ። ሁለት መቶ ሰው ይሆናሉ። ታይ ሰባት መቶ ሺህ ናቸው። ሁለት መቶ ሰው ትላለች እንዴ! አዩ ኩይን ይበተና ተላዩ ነው ሰባት መቶ አው እና እንዴት ነው በዚህ በቲክቶክ ማህበረሰብ ብቻ ተረድተው የሚያልቁት? እንዴ ሰባት መቶ ሺህ ምናምን በስነ ስርዓት ይሆናሉ። እዛ ለጊዜ ቤታዩ የተሰባሰበው ብር ለአምስት ሰው ነው ግን ልናሰባስብ የተነሳ ነው። ለአስር ሰው ነው። አምስቱን ማንን ረርተሽ አምስቱን ማንን ነው የምትተዩ? አረ አይሆኑም ትናንትና ሲሉ ነው የሰማሁት። ሰው በግለሰብ ይሆን አይደለም ሳሪ እኔም እኮ ቤታ በግለሰብ ስም ለማይሆን የአዲስ ያውልሽ በአጭር ቀን እንዲሆነ ለምሳሌ በቀላሉ እኮ ሳሪ የሆነ አሁን ለምሳሌ ቤታ ቤት ሽንከፍተሽ ፀጥ ብለሽ እና ሳሪንም ጥሯት መሲንም ጥሯት። እኔ ቤት እርዳታ የምትይው ቃላቶች ይለያያሉ አይደል ቤታ? ስለዚህ ኩሽ እናድርጋቸው። ኢትዮጵያ ያሉ ባለሀብቶች ቢያንስ ሁሉም እ ተዞሮ እንኳን ምናልባት እ አስር ሚሊዮን ብር የሚሰጥ ባለሀብት እኮ ሊኖር ይችላል። ምርቱን አስተዋውቀንለት። ገባሽ? አሁን እኛ ለሆነ ሳሪም የሆነ ድርጅት ማስታወቂያ ብንሰራለት እኔም ብሰራ ቤታም ብትሰራ ሁላችንም

አታይም እውነት ለመናገር አሁን ሳሪ እንዲህ ከተከፋፈሉ ማለት ነው እ ከእዛ አሁን ለምሳሌ እኔ ቤታ የድሬዳዋን ሂጅ ረዳው ትልበልሽ ከድሬዳዋ ጋር ብዬሽ ሂጅ ረዳው ከእዛ ቤታ የሊቢያን እንድህ እየተሰብሰነ ወረጅኝ ብሎ እንደ ባለፈው እኮ ረጅቻለሁኝ። አዎ አዎ እንትና ቤት እላለሁ። የእኔ የእኔ ሀሳብ የእኔ ነው። እኛ መርዳት ካለብን እንደ እንደ ቲክቶከሮች ወይም ደግሞ እንደተፅዕኖ ፈጣሪ እኛ ብቻ አይደለም ኢትዮጵያ ያሉት ቲክቶከሮች አሉ እራሱ። በጣም ብዙ በጌምን በምንም በምንም የታወቁ ሰዎች እንደነዚህ አይነት ሰዎች አድርገን ቪዲዮ መስራት ብቻ ለእኛ በቂ ከሆነ እንሰራለን። ግን ይሄ ለልጆቹ በቂ ነው ወይም ቪዲዮ መስራት ሳሪ? አሁን ምን እናድርግ? እሺ ምን እናድርግ መሲ? ምን እናድርግ? ከቪዲዮ ውጭ ምን እናድርግ? ምርትና አገልግሎትን የሚያሳውቅ ለምሳሌ ባለሀብት አለ አይደለ? ኢትዮጵያ ውስጥ እነዛ የአዲስ አበባ ልጆች ቲክታከሮች አዲስ አበባ ያለውን ባለሀብት ምርቱን ያስተዋውቀው ሁላችንም እናስተዋውቅላቸዋለን። እነሱ ገንዘብ ይክፈሉ። ሀሳብ ብቻ እኮ ነው። አንዴ ሳሪ፣ የአንድ ሰው አሁን ለምሳሌ ሳሪ፣ አንቺ ያልቻልሹ በቲክቶክ አቅም አንረዳቸውም። ኦኬ፣ በቲክቶክ አቅም ይህን ሁሉ ወጣት ላናድነው እንችላለን። ስለዚህ ቢለዩ ቢለዩ፣ አመት አይቆዩ ሞትንም እስርነቱም አብሮ ይቅመሱ እዛ ይቀመጡ። ማንም የትኛውም የሊቢያ እርዳታ ላይ እጁን አያስገባ። እኔ ደግሞ ምንሽ ማለት ነው መሲ እሱ ካላሳካ ቆሳሪ ንገር እሱ ካልተሳካ ለምን ለምሳሌ ድሬዷ ኮን እ ድሬዷ የአዲስ አበባ ከመጡበት ተባለ ተባለና ተከፋፈሉ። እሱ ችግር የለውም ገብቶሻለ። በብዛት ነው አሁን ለምሳሌ ድሬዷ ከሆነ ሁለት ድሬዳዋዎችን መርዳት አይደለም ሀያ ከሆኑ ሀያ ድሬዳዋዎችን መቀበል፣ አዲስ አበባ ደግሞ ሰላሳ ከሆኑ ሰላሳ አዲስ አበባዎችን መቀበል እንደዛማ አሁን እኮ ያየትኩ በተናጠል ቤት አንድ ልጅ ሊቢያ ውስጥ አለ፣ ርጅልን አንድ ልጅ እንግዲህ ከዛኛውን ቤት ኬና አንድ ልጅ፣ እንደዛ ከሚነጣጠር ከተቻለ እሷ እንዳለች፣ ካልተቻለ ደግሞ አዲስ አበባ የአዲስ አበባውን ሆኖ ታየውልሽ። እኔ ማምኖ ምን እንደሆን ታውቂያለሽ? ድምፅ በመፍጠር ነው። ድምፅ ሁላችንም ድምፅ ድምፅ ድምፅ መሆን። ድምፅ መሆን ስልሽ ልጆቹ እየተቸገሩ እየሞቱ ብዙ ችግር ውስጥ እየገቡ እንደሆነ መናገር ነው። ከዛ ውጭ ግን አሁን መሲ እንደምትለው አንድ ባለ ሀብት ናኔ ላስተዋውቅልና፣ በቲክቶክ ላስተዋውቅልና ለሊቢያ ብር ስጥ ብትዩ ላይሰጥ ይችላል። መስጠት ከፈለገ ምርቱን ማስተዋወቅ ይጠበቅበት ውስጥ ኮኔ ሳሪ ያለሹ እኛ ቪዲዮ ሰርተን ለባለ ሀብቶቹ አሁን አንቺ ያ ቃሉ ይደርሳቸዋል ነው። እኛ ደግሞ እነዚህ ባለ ሀብቶች ይድረሳቸው ብለን የምንሰራው ተጽዕኖ መፍጠር ስለሚቻል ተጽዕኖ እንፍጠር ነውድምጽ ድምጽ ማ መሆን እኮ ግዴታ ዩ። አሁንም እኮ ድምፅ እየሆን እኮ ነው። ለምሳሌ ይኸውልሽ፣ ድንገሪ ሳሪ ያልተረዳሽን አንድ ፖይንት አለ እኔ እያልኩሽ ያለሁትኝ ቲክታክ ላይ ያለ ኢትዮጵያም ያለ እዚህም ያለ አሜሪካም ያለ የትም ዓለም ላይ ያለ፣ አሁን ቤታ አሜሪካና ታድል ያለችው በደንብ አድርጋ ተጽዕኖ መፍጠር ትችላለች። አንቺም እንደዛው፣ ሌላውም እንደዛው። ገባሽ? ቪዲዮን ስራና የአዲስ አበባ ልጆች፣ አዲስ አበባ ላይ ባለሀብቶች ቤት እኛ በር እያንኳኳን ብር እንቀበል ነበር እያልኩሽ ነው። ያንን ራሱ መሲ ስምኝ፣ አዳምጪኝ። አሁን የአዲስ አበባ ልጆች በየበሩ እየሄድክ ወይም በየቤተ ክርስቲያኑ እየሄድክ በየመስጊዱ እየሄድክ ተቀበል ብር ልትይዋ አትችም። ምክንያቱም ራሱ ህሊና፣ በዛ ላይ ደግሞ እውነት ለነዚህ ልጆች ይደርሳሉ ወይ? መንግስት ታደርጊው እኮ ዝም ብለሽ እኮ አይደለም። እዚህ ለሊቢያ ኬዝ ላይ የሚሰሩ ሊቢያ ላይ አሁን ለምሳሌ እስር ቤት ስትገቢ፣ ቤታ እንትን አለቃ የሚባል ነገር አለ። ስትገቢ፣ ሻማ ምናምን የሚቀበልሽ ሊቢያ ላይ እንደዛ አለቃ ነገር እኮ። ጋይስ፣ እየተግባባን አይደለም። እኔ እያልኩ ያለሁት አሁን መሲ፣ እንደ ሀገር ልንገርሽ፣ እንደ ሀገር፣ እንደ ሀገር የውጭ ጉዳይ ሚኒስቴሮች አሉ እንደ ሀገር እነዚህ ሰዎች በሊቢያ ጉዳይ ላይ ሊቢያ መንግስት አልባና ጦርነት ነው። ማንም ሰው ያገባው ማንም ገባው። ስለዚህ ማንም ካላገባው ታዲያ እኛ ድምጽ ድምጽ ኑን የምንለው አሁን የምትዩ ነገር እንስራ የምንለው ታዲያ ማን ያገባዋል ብለን ነው። እነዚህ ልጆች እኮ በግለሰብ ደረጃ ለምሳሌ እዚህ ቦታ አለ አይደል፣ እነ ሰለሞን ጀልባ አላቸው አይደል፣ በጀልባ እንትን አለ አይደል፣ ለሳሪ አሁን ለምሳሌ ቤታ አንድ ጀልባ አላት ልበልሽ ለቤታ ከፍዬ ነው የሚሻገረው። እነዚህ ልጆች ወደ ኢትዮጵያ ተመለሱ ብትላቸው አይመለሱም። በምንድን ነው የሚመለሱት? በአስመር አይመለሱም። ወደ ኢትዮጵያ በምንም ተአምር አይመለሱም። ሁለት ነገር ነው ያለው። ወይ ከሊቢያ የምናስወጣቸው የጀልባ ከፍለን ነው፣ ወይ ደግሞ ሞት ነው። ብሔራዊ ሀዘን አንድ ላይ እንቀመጥ። ኦኬ ይሙቱ፣ እንፍረድባቸው ወይ ደግሞ እነዚህ ልጆች የጀልባ እየተከፈለላቸው ባለሀብቶች ለአንዴና ለመጨረሻ ጊዜ እጃቸውን ያስገቡና ሰፖርት ያድርጓቸው። ነው የኛ እንጂ እኔ ቤት ቢከፈት ቤታ ቤት ቢከፈት በቃ የኢትዮጵያ ባለሀብቶች ወይም ደግሞ ኢትዮጵያኖች አያውቁም። ይህን ጥያቄ ነው ሰር በሚዲያ ስትጮሂ። በአሁን ለምሳሌ ቤታ ለብቻ የሚሰድባት የሚሰድባትና አንድ ለግሩፕ ሰብስብ የሚሰድባት አንድ ነው አይደለም። ግሩፕ ሰብስብ የሚሰድባት ነው የሚያማት አሁንም አንድ ላይ ሆ ብለን ቪዲዮ ብንሰራባቸው እነዚህ ባለሀብቶች የመስማት እኔ ደግሞ መስ የመጨረሻ የመጨረሻ ነገር ሁለ እንደዚህ ካልተስማማነው ድሬዳዋን በድሬዳ ብቻ ዋና ይረዱ። ለምን በዘርም አይገቡም? አማራው የአማራውን፣ ኦሮሞ የኦሮሞን፣ ትግሬ ትግሬውን ይረዳዱ። እና እስኪ እንደው ነፃ ያወጡ እነዚህ ልጆች ነፃ ያወጡ። አይወጡም። ሳሪ ቤት ታዬ አይወጡም። እኔ አሁን ይሄንን መሆን ካልተቻለ ይሄ መሆን ካልተቻለ እዚህ አሁን አንቺ እንደምትይ መሆን ካልተቻለ

ይሉሽ እኔ አሁን ምንድን ታውቂያለሽ ቤታ እንደንትን ማለት ነው። እኔ የምስማማበት እንደንትን ድምፅ ሆኖ እስማማለሁ። የመጀመሪያው ነገር እኔ ሊቢያ ላይ ማንም ሰው ብር እየተከፈለ እንዲለቀቅ አልፈልግም። ምክንያቱም ማንንም ሌባ ማደራጀት ማሰማራት አልፈልግም። ይህኔ እንደ ራሴ ለምን መሰለች ቤታዩ ከዚህ በፊት በጣም ብዙ ልጆችን እረተናል። ብዙ ልጆችን አግዘናል። እርስ በርሳቸው እንኳ እየተጋገቱ እርስ በርሳቸው እየተመታቱ ብር ተዋቶ ተሰጥቷቸዋል። ስለዚህ እኛ ሰርተን ያመጣነውን ነገር ላባችንን ጠብ አድርገን ለማንም ሌባ የምናደረጀው ለምንድን ነው? ነው የእኔ ጥያቄ። አሁን ደግሞ እነዚህ ልጆች ብዙ ናቸው ከተባለ እንዳየሽው ሁሉም በየራሱ ከተከፋፈለ እኛ ከማንኑ ከዘር ነፃነን፣ ከብሔር ነፃነን፣ ከሃይማኖት ነፃነን ያለው እማን ላይኑን ንገሪ። እኛ እንላል። እኛ እንደዛ ብለን ነው የምናምነው። ምክንያቱም እዚህ ያለው ማህበረሰብ እኛ ከዘርም ከምንም ነፃ ናችሁ እናንተ አግዙ ነው የሚል ቤታዩ አማራን ስረዳ፣ መሲ ኦሮሞ ስረዳ፣ እከሊሳን በዲ የሆነ ሰው ሲረዳ፣ እኛ ደግሞ ከምንድን ነው መሆን የምንችለው? ከዚህ ሁሉ ድምፅ መሆን ይሻላል በሚለው በመሲ እስማማለሁ። ግን መሲ ጋር ያልተስማማሁበት ደግሞ ኢትዮጵያ ያለው የአዲስ አበባ ልጅ በየቦታው